የመጀመሪያው የእግዚአብሔር ቅባት የሚያደርግ ይለያል። እንደ ጓደኞች አትሆንም። በቃ ሄደው ሄደው ወይ ይጠሏሃል፣ ወይም ደግሞ ሰሚት አርገ ይቀጥላል። እዩ ተቀባ። ዛ ይህ ብዱ ሰው ይህ ምን አለ? እግዚአብሔር ቀብተዋል አንግሰዋል አለ። ወዲያውኑ አነጠፉ። ሰሚት አለ። ወዲያውኑ እነዚህ ስፒሪቹዋል ሰዎች ናቸው። የድሮ ሰዎች እዩ ተቀባ ብለው በቃ አለቀ ጨረሱ። በ ከዛ የሚገር ናቸው። እዛ ጓዳ ውስጥ የተቀባ እዩ ነው። ኤልዛቤልን የፈጠፈጣት የሚገርመው፣ በፈረስ ሲሄድ ወደ ኤልዛቤል ቤተ መንግስት ሄድ ከሩቅ አዩትና ማነው? ሄዶ ቼክ አደረገና ይሄ የእዩ ይመስላል። አገላለቡ when you are anointed by God your influence ማለት ነው። አየሩ ላይ ዝም ብሎ ዝም ብሎ ዝም ብሎ አየሩ ላይ አንተን የአናውንስ የሚያደርግ ኤንጀል አለ። ጌዴዎን የእግዚአብሔር መልአክ ሄደና ወሰደው። ትዚላቹ አባቱን ቤት መሰው ያሰባበረ ምናምን ምናምን ምናምን። እና የሆነ ድ ሁለት ሰዎች ህልም ሲያወሩ ነው። ትዚላቹ ህልም ሲያወቁ አንድ እንጀራ አለ አንዱ እልሜ እንጀራ አንድ እንጀራ እንግዲህ እንጀራ ሰሞ እቺ ሽክርክሮ አንጀራ ከተራራ ላይ እየተንከባለለ ሲሄድ እየደረማመሰ ያገኙሉ እየሰባበረ እያፈረሰ ሲሄድ አየው። ከጎኑ ያለው ሰው ይሄ ሬል ማለት ኮፕ አኖይንቲንግ ስምን ስለሚበጥ ነው። ይሄማ የጌዲዮን ሀይል ነው። እና በአጋጣሚ ጌዲዮን እያለፈ ነው። አይ ሪሲቭ ብሎ ነው አው የኔ ነው። አይ የእግዚአብሔር መንፈስ ቅዱስ ቅባስ ሲያርፍባችሁ ዝም ብሎ ጴንጤውን አይደለም። አኖይንቲንግ ይለያል። ለየት ማለት ከፈለክ የመንፈስ ቅዱስን ቅባት ዲዛይን ማድረግ አለ።